የጸሎት ክፍል ትልቅ ጥቅም አለው። በጣም ትልቅ ጥቅም አለው። ሶስት ጥቅም አለው። አንደኛ ቤቱ እንዲቀደስ ያደርገዋል። ቤቱ እኔና ቤቴ እግዚአብሔር እናመልካለን እናንተ የምታመልኩትን ምረጡን፣ ያለው መጽሐፈ ኢያሱ ላይ። እናንተ የምታመልኩትን ምረጡ፣ እኔና ቤቴ እግዚአብሔር እናመልካለን። እኔና ቤቴ ሲል እኔና ቤተሰብ የሚስቴ ልጆች ማለት ነው። ቤት ሲል ራሱ ሕንጻው ሳይሆን ቤተሰብ ማለት ነው። እግዚአብሔርን እንድናመልክ ይጠቅመናል። አንዳ ሁለተኛ ነገር ደግሞ በሽታ ሰላቢ ምናምን ሌሎችም ኮተታ ኮተት ነገሮች እዛ ቤት ቢመጡ እንኳን የማስታገስ የማባረር መናፍስትን የመሸኘት ሰላማዊ ሆኖ ደስተኛ ሆኖ የመኖር ስራ ይሰራል ማለት ነው። ችግሮችን ያስወግዳል። ለእግዚአብሔር ከምናመልከው ጎን ለጎን ማለት ነው። በሦስተኝነት ደረጃ ላይ ደግሞ ክርስትናችን ያስጠብቃል። ክርስትናችን ያስጠብቃል። ለእግዚአብሔር ሁልጊዜ ተገዢዎች እንሆናለን። አንዘናጋም። ሲከፋን በትላልቅ ችግር እንኳን ሲፈጥር ዞሮ ዘሎ ገብቶ ማልቀሻ እንኳን ይሆናል፣ ሱባኤ መያዣ ይሆናል እና በጣም ትልቅ ጥቅም አለው ፀሎት ክፍል። ሰላቢም የሆነ ቃልቻ ያለበት አውሊያ ያለበት ዛሬ ያለበት ሰው ወይም ደግሞ የሆነ ችግር ቡዳ መንፈስ ያለበት ቤት ውስጥ በዝምድና ምክንያት ሲመጣ፣ ግራጁዌሽን ቢኖር ድግስ ቢኖር ምንም አይነት ችግር ሲኖር ከጎረቤትም ከዘመድም ብዙ አይነት ሰው ነው የሚመጣው። ቤታችሁ መጥቶ ግን ምንም ነገር ማድረግ አይችልም፣ ቤታችሁ የሚጠብቅ መልአክ ስላለ የሚያጸሉት ክፍል ስላለ ተጽዕኖ ይፈጥራል። መንፈስ ምንም ነገር እንዳያደርግ ይረዳዋል። ማነትን ይለዋል፣ ያን ሰው ይዘዋል፣ ያግተዋል። እናንተን ይረዳቸዋል። የጸሎት ቤት ትልቁ ጥቅሙ ይሄ ነው። ሌላው ስለ ስልምና ትንሽ ላውራችሁ። ሰላቢ ሰውየው እውነት በትክክል ደብተራው አታሏቸዋል። አሁ ግን ሰይጣን መሆኑን ያውቃሉ። ምን ብሏቸዋል? ሰይጣንን ማዘዝ ይቻላል፣ አዎ ከሆነ ጊዜ በኋላ ዞር ማለት ትችላላችሁ ነው የሚላቸው። ግን እንኳን ከሰይጣን ዞር ይሉ፣ ደብተራው ራሱ ከእነሱ ዞር አላላላቸው። በጣም ብዙ የተሸወዱ ሰዎች አሉ። በዚህ ስልብና ቅድም እንዳብራራሁት ሰዎች እናንተን ሊጎዱ ሲፈልጉ የሚሰልቧችሁም ስልብና አለ። አጥፋበት አውድምበት የሚባል ስልብና አለ። ላየው አልፈልግም። ፅንስ ከሆነ ስለብባት አጨናግፈው፣ ፅንሱ እንዲሰለብ ወይም እንዲጨናገፍ ያደርገዋል። እውቀትም ከሆነ እውቀታችሁ እንዲሰለብ ያደርጋሉ። ሀብት ንብረት ከሆነ ሀብት ንብረት እንዲሰለብ ያደርጋሉ። ልጆችም ከሆኑ አብራን ክርት በማድረግ እንዲሰለቡ ያደርጋሉ። ከእናንተ እንዲሰወሩ ያደርጋሉ። ብቻ ሰላቢ አንደኛው አውድም አጥፋ ነው። ሁለተኛው ሰላቢ ደግሞ እንካፈል ነው። ብቻህን አትብላ ነው። አበድሬ ነው። ስጠኝ አበድረኝ። ከዛ በኋላ ተውልኝ። ከተበደራችሁ በኋላ ገንዘቡን እናንተ እንዳጠይቁት አድርጎ ደግሞ እንደገና በራሳችሁ ገንዘብ ይጋብዛችኋል። ከዛ በኋላ ገንዘቤ ስጠኝ አትሉትም። በጣም ነው የምትቸገሩት። ስለዚህ ከሰላቢ ለመዳን መፍትሄው አንዱ ጸሎት ክፍል ነው። ጸሎት ቤት መኖር ነው። ሌላው አስራት በኩራት ማውጣት ነው። አስራት በኩራት ማውጣት ሰላቢ የሚባለው ነገር እናንተ ውስጥ እንዳይገባ ከፈለጋችሁ፣ አስራት በኩራት የወጣበትን ገንዘብ መንካት አይችልም። ሰይጣን አይነካውም። የተባረከ ነው የሚሆነው ገንዘባችሁ። እውነት በትክክል በቅንነት የመጣ ገንዘብ ከሆነ ነው እንጂ ናይት ክለብ ከፍቶ ጭፈራ ቤት፣ ቡና ቤት፣ ግሮሰሪ ቤት ከፍቶ አስራት ስለወጣ እግዚአብሔር ይባርካል ማለት አይደለም። ሰዎችን በውስኪ አድራጅቶ አፈነካክቶ አጫፍሮ ቡጊ ቡጊ አስደንሶ ዳንኪራ ዲጄ አምጥቶ እንትን ብሎ አስራት አወጣለሁ ብሎ ማለት ዘበት ነው። እግዚአብሔር አይቀበለውም። እንዲህ አይነቱን ነገር ሸተተኝ ነው የሚለው እግዚአብሔር። እንደዚህ አይነቱን ነገር ከረፋኝ ነው የሚለው አይፈልገውም። እናንተን ነው የሚፈልገው። እናንተ መጀመሪያ ራሳችሁን አስራት አድርጋችሁ ስጡት። ንጹሕ የሆነ መስዋዕት ሆናችሁ ቅረቡ ከእጃችሁ ገንዘብ ይልቅ ከመባው፣ ከአስራቱና ከምጽዋቱ፣ ከዝክሩ፣ ከጸበል ጻዲቁ በፊት እናንተ ራሳችሁ ለእግዚአብሔር ምን ሆናችሁ ቅረቡ። አስራት ሆናችሁ ቅረቡ። በደሙ የተዋጃችሁ ቤዛ የሆናችሁ ኢየሱስ ክርስቶስን ቀርባችሁት ንስሐ ገብታችሁ ቅዱስ ቁርባን ተቀበሉ። እናንተ ራሳችሁ ስትሰጡ ነው። ከዛ እናንተን ደግሞ እግዚአብሔር የሚጠብቃችሁና የሚሰጣችሁ ነገሮችን የሚጠብቅላችሁ፣ የምትታጠሩት፣ የሚጠብቋችሁ መላእክቶች የሚያግዟችሁም ለዛ ስትሆኑ ነው ይቅር አይለምና ታስመረሩት እኮ የተባለው ለዚህ ነው። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ የተባሉት መላእክቶችም ለዚህ ነው። እግዚአብሔርን ስትፈሩ መላእክቶችም በእናንተ ዙሪያ ይሰፍራሉ። ሁሉም መጥቶ ይሰፍራል። ያድናቸውም አለ የሚለው ያድናቸውም አለ። ስለዚህ እግዚአብሔርን የሚፈሩ ሰዎች በመላእክት ይጠበቃሉ። ልጆቻቸው በቅንነት በቀናነት ያድጋሉ፣ ለቁም ነገር ይበቃሉ። ትምህርት መጨረስ ብቻ ጥቅም የለውም። ስንቶቹ ትምህርት ጨርሰው በጨዋነት አስተምረዋቸው ልጆቻቸውን ማለት ነው። በጨዋነት ሲባል ገንዘብ ሳይጎልባቸው ምግብ ሳይጎልባቸው ልብስ፣ ሁሉ ነገር፣ ትምህርት ቤት አሪፍ ትምህርት ቤት የሚገራርም ትምህርት ቤት ተምረው ትምህርት ከጨረሱ በኋላ በራቸውን ዘግተው የስልክ ሱሰኛ፣ የላፕቶፕ ሱሰኛ፣ የፖርኖሴክስ፣ የግሎሲብ፣ የምናምን፣ የጭፈራ ቤት፣ የናይት ክለብ አዳማቂ ሆነዋል። ከዚህ ውጤቱ የሚታየው በሂደት ነው። ገንዘቡ የመጣው ገንዘብ ደሃ ተበድሎ ፍርድ ተጓድሎ ሚዛን ተገምድሎ ከሆነ እግዚአብሔር ይፈርዳል እና ከአሁኑ ንስሐ መግባት ያስፈልጋል። ንጹህ የሆነ ነገር ለልጆቻችን እናቀብላቸው። እኛም ከወላጆቻችን የተቀበል ነው፣ እኛም ከወላጆቻችን የተቀበል ነው። ምን እንደሆነ ቼክ አድርገን አይተን አጣርተን ነው። አንዳንድ ሰው በተሰለበ ገንዘብ የተገዛን ቤት ይወርሳል። ከእናትና አባቱ በተሰለበ ገንዘብ አቅርብ ያለው ገጠሜ ላይ የዛሬ ሁለት ዓመት አንድ አሁን ውጭ ሄዳለች። እግዚአብሔር ይመስገን። ውጭ ስለሄደች ሳይሆን የምትፈልገው ስለተሳካላት፣ ሁሉ ነገር ተሳክቶላት ውጭ ሄዳለች እና በተሰለበ ገንዘብ ነው ተገዝቶ ቤቱ የተሰጣት። አባቷ ቤት ገዝቶ ሸለማት፣ ግን ሰላሟን አላገኘችም። ቤቱ ሰዓት ሲነድ ታየዋለች። ውሻ ሲሮጥ፣ ጅብ ሲሮጥ ነው የምታየው። አባትየው ሰላቢ ነው። መጨረሻ ላይ አረ እኔ እንደዚህ እያየሁኝ ነው ስትለው ጊዜ ሽጭውና ሌላ ቤት ግዢ አላት አባቷ ራሱ እኮ ነው ሰላም። ይኸው አባቷ ሸጣው ሌላ ቤት ገዛች፣ ሰላም አማገኘች። ከዛ በኋላ ግን ሊያናግራትም ሊያያትም አልፈለገም። ሽጭው ሽጪው፣ ከዛ ከገንዘቡ ላይ ለኔ ቢጮች አብይ ነው ያላት። ሸጠሹ ለኔ ቢጮች አብይና ከዛ በኋላ ቤት ግዥበት ነው ያላት። ያ ቃል ማለት ነው። ይሄ ሰውዬ ሰላም እኮ ነው እየሰለበ እኮ ያለሰው ያደገ ሰው ነው ሽማግሌ ሰው ነው አባቷ ይሄን አቅርቤ ያንን ገንዘብ ዳሃ ካበላችበት በኋላ ቤት ገዛችበት። ኮንዶሚኒየም ባለ ሶስት ሜታ ኮንዶሚኒየም ገዛችሁ እንደ እንደሱ አሁን ሰላም ኑሮ የሚኖር ሰው የለም። ጉዳዩ መንፈሱ ከገንዘቡ ጋር ነው፣ ከግብሩ ጋር ነው። ገንዘቡ የመጣበትን ዓላማ ነው የሚከተለው፣ ሰይጣን ማለት ነው። እንደዚሁ ደግሞ እውቀት ሰልበው ደግሞ ለልጆቻቸው የሚያመጡ አሉ እናቶቻችን አባቶቻችን በተለይ አብሾ አፍልሆ ምናም የሚባል ነገር አለ፣ አይደለም በሰልቦ ያመጣሉ። የሂጅና የጓደኛሽን የትምህርት ቤት ጓደኛሽን ፀጉር ቆርጠሽ አምጪ ይባላሉ። አንዳንድ ተማሪዎች ጸጉራቸው ተቆርጦ ማን እንደቆረጠው ግር ያገባቸዋል። ከጓደኞቻቸው ጋር ውለው ወይም ደግሞ ዘመድ ቤት ውስጥ ማድሮ ሊሆን ይችላል። ደብተር ደብተር አውሱኝ ይሉና ተማሪዎች ይዋሳሉ። አይደለም ምቀኞች ከሆኑ ለምሳሌ እናንተ አንደኛ፣ ሁለተኛ፣ ሶስተኛ እየወጣችሁ ከነበረ የእናንተ ልጅ ይልበላት ቆንጂት የእናንተ ልጅ ከክላስ ውስጥ ጥሩ ውጤት ካላት ጓደኛዋ የክላስ ጓደኛዋ ምቀኛ ከሆነችባት እናቷ ፀጉሯን አምጨት ትላታለች ወይ ደብተሯን አምጨት ትላታለች የዛን ሰዓት ወይ እውቀቷ ይሰለባል እውቀቷ ከሆነ የተፈለገው ያቺ ድንዝ ትላለች ነጥቧ ከሆነ ደግሞ ዝቅ ሊል የተፈለገው ደብተሯ ትዋሳትና መሀል ደብተር ላይ ቀይ እስክሪብቶ ይቸከቸካል ወይ ሰገራ ይለቀለቃል ወይ ደግሞ ገጽ ይገነጠላል ይቦጭረፋል ምናምን በቃ እንደዚህ ነገር አላጋጠማችሁም በጣም ብዙ ቦታ ላይ የምሰማው ነገር ነው ከዛ ልጅቷ በትምህርቷ ሰነፍ ትሆናለች ማለት ነው። ተሰለበ ማለት ነው እውቀቷ። ወይ ደግሞ ስልብናው በውጤቷ ዝቅ እንድትልክ በሀብት ሀብቱ ይጥፋበት እንደተባለ ሁሉ በትምህርቷ ደደብ እንድትሆን ይችኛ፣ ብቻ አንደኛ እንድትሆን ወይ ደግሞ የእሷን እውቀት አምጣ ነው። እና እኔ ዘጠነኛ ክፍል ሁለተኛ ነበር የወጣሁት፣ ምስራቅ አጠቃላይ ትምህርት ቤት የተመርኩት እና ስምንተኛ ክፍል ሚኒስትሪ እንዳልፍ ካደረግከኝ ወድቄ ማለት ነው እንዳልፍ ካደረኝ ሊቀመላክ ገብቻ አገለግልሃለሁ ብዬ 89 ዓ.ም ላይ ሚኒስትሪ አልፌ የካሚካኤል ሰንበት ተማሪ ሆንኩኝ። ትልቁ ይሄ ነው የገባሁበት ምክንያት። ከዛ ጎበዝ ሆንኩኝ። እራሱ ሊቀመላክ አይደለ እንግዲህ ጎበዝ ያደረገ። የመጀመሪያም እንዳልፍ ካደረግከኝ፣ እንዳጠና አይምሮ እንዲከፈት እንዲገባኝ ካደረግከኝ ገብቻ አገለግልሃለሁ አልኩት። ገባሁኝ። በጣም ጎበዝ ሆንኩ። ስምንተኛ ክፍል ከዛ አለፍኩ በጥሩ ውጤት ሚኒስትሪ። ምስራቅ አጠቃላይ ገባሁ። የኔን ነው የምነግራችሁ። ዘጠነኛ ክፍል የመጀመሪያ ሴሚስተር ላይ ሁለተኛ ወጣው። በጣም የሚገርማችሁ ነገር እዛው ምሳቅ አጠቃላይ ትምህርት ቤት ውስጥ በዛው እኔ በነበርኩበት ሰዓት ላይ ከሁሉም ተማሪዎች ነጥብ አንደኛ የወጣ የሚባል በጣም ታዋቂ፣ በጣም አንድ ጊዜ ካነበበ ማይረሳ የተባለ ሰው ነበረ። ስሙ መናገር ይከብደኛል፣ አውቀዋለሁ አረሳውም። እና ሚኒሚዲያ ላይ ስንሰራ ምን ስንል ስለ እሱ ነው የምናወራው። በቃ ጎበዝ ነው፣ ዋንጫ ያሸልማል ምናም ይባላል። ውጤቱም ድፍንን ያደረገው ፎር ፖይንት ነው የሚባለው። በወቅቱ ድፍን ያደረገው ማትሪክም፣ በቃ ሁሉ ነገር ዘጋጋ ማለት ነው። እና እሱን አይተን ነው በወኔ ጎበዝ ሆነን ስናጠና የነበረው፣ አነሳስቶናል። በርግጥ በወቅቱ ማለት ነው ዘጠነኛ ክፍል አስረኛ ክፍል አስራ አንድ አብረን ነበር ስንጓዝ የነበረው ከልጁ ጋር። ስፔሻል ክላስ ሁሉ አስረኛ ክፍል ገባው። ያን ጊዜ ከየክላሱ ከአንድ ከሶስት የወጡት ተማሪዎች አንድ ክፍል ተሰባስበው የዘጠነኛ ክፍል ስፔሻል ክላስ የአስረኛ ክፍል ስፔሻል ክላስ የአስራአንደኛው የአስራሁለተኛው ስፔሻል ክላስ ነበረ የተለዩ ተማሪዎች ከአንድ እስከ ሶስት የወጡ ስለሆኑ አንድ ክፍል ውስጥ ያሉት እጭቅ ሲሉ በጣም በቃ ሁሉም ለነጥብ ለውጤት ነበር የሚፎካከረው እና ለካ በዛ ውስጥ መተት አለ ድግምት አለ በጣም የሚገርማችሁ ነገር እንዴ መምህራኖች ሁሉ ያውቃሉ ይህንን ነገር በጣም በሚገርም መልኩ ያ ልጅ ለካ አብሾ ነው የወሰደው አብሾ ወስዷል በአብሾ ነው ጎበዝ የሆነው አንድ ጊዜ ያነበበውን አይረሳም ሂሳብ በቃ እንደሱ ገና ዘጠነኛ ክፍል ሆኖ የአስረኛ ክፍል የአስረኛ ክፍል ትምህርት ያውቅ ነበረ በኋላ ነው የሰማሁት በድግምት እንደዚህ እንደሆነ አጎቱ ደብተራ እንደነበረ ምናምን ሰማሁ በጣም ደነገጥኩኝ በወቅቱ ነው እንግዲህ የምላችሁ እና እንደዚህ ይቻላል እንዲህ ምናምን አሉን ያኔ እኔ ብዙም ግንዛቤው አልነበረኝም ገና ገና ገና ብዙም አልገባኝም ነበር እና አስቡት እንግዲህ ዘጠና ዓመተ ምህረት ነው ሰማንያ ዘጠኝ ላይ ስምንተኛ ክፍል ነበርኩ ዘጠና ዓመተ ምህረት ላይ አስረኛ ክፍል ነበርኩና ከዛ በቃ ዘጠነኛ ክፍል ሆኜ በጣም በሚገርም መልኩ እደነቅ ነበር። እንዴት ምን አይነት ጥበብ ቢሆን ነው? ምን አይነት እውቀት ቢሆን ነው? እንዴት እንደዚህ በቅጠላ ቅጠሉ በጥበብ ነው አሉ እኮ እንደዚህ የሚያገኘው ይባላል። ራጥም ቶሎ አካቹ እንደዚህ አትበሉ እንላለን፣ ቀስ እያልን በኋላ ሲገባን ከስንት ዓመት በኋላ ጸበል ያገኘት ጸበል ላይ ደንዝዞ ፉዞ ሆኖ ዩኒቨርሲቲ ጨርሶ ግራጁዌት ያደረገበት ምን በምን ትምህርት ነበር ታሞ ምናምን አንተ ገል አደለ እንዲያልኩት አዎ፣ አስታወስከኝ አለኝ። አዎ ተስፊሽ ሰላምን አለኝ። ለብሬድ እንገናኛለን እናውራ ነበረ። አዎ፣ ደህና እንደሚባለው እውነት ነበረ ስለው ጊዜ ምኑ አለኝ። አይ እንደዚህ እኮ ይባልብህ ነበረ፣ ጎበዝ የሆነው በአብሾ ምክንያት ነው። እንደዚህ ይባልብህ ነው ስለው ጊዜ ነው እንዲህ፣ እኔ እንጃ፣ ታምሜን የገባሁት እኔ አሙኝን የመጣሁት እና ብዙ አገ ከፍየን የመጣሁት አለኝ። አያቀም ጭራሽ እንደዛ ሆኖ እንደመጣ ራሱ ለምን በልጅነቱ ነው ያጠጡት። በጣም በልጅነቱ ስለሆነ ያን አብሾ ያጠጡት ቤተሰቦቹ የታመመው በዚህ እንደሆነ አያውቅም። እግዚአብሔር ይመስገን ከስንት ዓመት በኋላ ጸበል እኮ ነው ሰው ልጠይቅ ሲሄድ እኮ ነው። አሁን የመምር ግማ ትምህርት ከገባኝ በኋላ 2006 2007 መጽሐፋቸው የታተመ ጊዜ የመምር ግማ እና አብሾ አዎ የዕውቀት ወስጄ ነበር ይላሉ ተማሪዎች። ግን ወስደህ ነበር ሰው ጊዜ አዎ ያው ይባል ነበረ። እኔ ቤተሰቦቼም አዎ ወስጄ አለው አለ እኮ ጎበዝ። በትምህርት ጎበዝ ነበር፣ ግን በስራ ውጤታማ ነበር ስለ ጊዜ በአክ ገንዘብ ያጠፋኝ ወልሽ በሽታ ሸሚንቼ ነው የመጣሁት እኔ ከባድ በሽታ ውስጥ ነው ያለሁት። ምናምን አለኝ አይዞህ ትድናለህ። ግን አብሾው ነው አልኩት። አብሾ ነው አለኝ። አዎ ተዋርሰኸዋል እኮ ጎበዝ ተማሪ ነበርኩ ሚዲ ሚዲያ ላይ ስናወራልህ እኔ ዜና እንትን ሳነብ ሁሉ እኮ በጣም እኮ ስላንተ ነበረ የምናወራው ምናምን አልኩትና ደነገጠ። ክሊክ አደረገ እዛው እናቱ ጋር ደወለ። ማዘር ይሄ የሆነ እንዲያሳመመኝ ሲጊዜ ማን አለ አሉት አንድ ድሮ ትምህርት ቤት ውስጥ የሚያቀኝ የነበረ ያኔ ሲወራብኝ በነበረ ሰት የሚያቅ አሁን ግን የቤት ከሲያን መምህር ሆኗልና እንደዚህ እንደዚህ እንደዚህ ነው አለ። ይሆናል እንግዲህ አብሾም ይሆናል እንግዲህ አብሾ ጋን እንትን ነው ይባላል አሁን ልክ ነው አሉት። እና ማየ ያወቅሽ እኔ አሁን ነው ትዝ ያለኝ አሉት። ተደፍኖባቸው አሁን ስትል ነው እኔ የመጣልኝ እንጂ አልመጣልኝም ማለት እየሰገደ እየቀጠቀጠ እየቀጠቀጠ በኋላ ላይ እዛው ተማሪ ሲቀጠቅጥ ሲሰግድ አብሾ እኔም ብሎ ተጋለጠለት መንፈሱ እንደገና ግን ምን አለ እዛው ተማሪዎች መካከል ደግሞ በውጤት እሱን ስለበለጣቸው መተት የላኩበት ሰዎች መንፈስም ተጋለጠ። ሰላቢ ነን እውቀቱን ሰልባ አምጣ ተብለን ነበረ ግን ጀለሶ ሆነን ተቀላቀልን። ለምን አልተሰልባቸውም ሲባሉ እኛም ራሳችን እኮ እውቀት የሰጠነው እኛም ስለሆነ ናገባ ብለን ጨመር ነው። እንዴት ነው የሚሰልበው? እኛ ራሳችን ሰላቢ ሆነን እንዴ? እኛም ኳቢሽ ሆነን እኳ ለመንፈሱ እና ሶስት አራት ተማሪዎች ከተፈወሰ በኋላ ራሱ በአይነ ህሊና አይቷቸዋል። ተማሪዎቹ ማን እንደሆኑ አውቋቸዋል። ለምን አሳየዋ መንፈሱ ታዩቱ ተብለዋል። እና ደውሎ እግዚአብሔር ይስጥልኝ አብሾ መሆኑን ስለነገርከኝ ያመሰግናለሁን ያለ። ምንድን ነው ስልብና፣ አይነቱ ብዙ አይነት ነው። ግን መተት ነው። በቃ ዞሮ ዞሮ ሰው ላይ ድግም የሆነ ነገር ማድረግ ነው። ወይም ደግሞ የሰውን መመኘት ነው። ገንዘብ ከፍሎ መስለብ ነው። ሌላው የቡዳ ሰላቢም አለ። የቡዳ ሰላም የሚባለው ምን መሰላችሁ? ቤተሰቦች፣ ያላችሁን እቃ የሚያጠፋ ማለት ነው። ወይ እኔ ሲያምርብሽ ይሄ ቀሚስ ስትሉ ሄድ ስትሉ ሽቦ ቡጭቅ ያደርገዋል። እንደዚህ ብላይ ነበረች ሴትዮ። በቃ ቀሚሱ ከዛ በኋላ አታደርጉትም። ተሰለበ ማለት ነው፣ ቀረ ማለት ነው። የእናንተ መሆኑ ቀረ ነው። ሰላም ተሰለበ ማለት ከእናንተ እጅ ጠፋ፣ ወጣ ማለት ነው። ብርጭቆም፣ የሰርጋችሁ ስጦታ። ከዚህ በፊት የቤት ሰራተኛ ተቀጥራ ምን እንዳደረገች ነግሬያቸዋለሁ። የቤቷን ዕቃ በሙሉ ፈጀችው የሆነ ብርጭቆ አነሳ ጊዜ ግዜ ካሽ ፈጀችው። ለካ ጓደኛዋን አንቺ ቤት ውስጥ ያለውን ቀብሩ የምትሰልብባት የገዛው ሚዚያው ጓደኛዋ የሰርጓ ስጦታ በሙሉ ብርጭቆ እንዳለ ተነዶ አለቀ። ሰላቢ ነው። ሲያምር ይሄ ነገር ቆንጆ ነው። ሞባይል ሲያምር ወይም ደግሞ እንትኑ ቲቪው ሲያምር ሲባል ይሄን ይበላሻል። ያ ምንድን የቡዳ ሰላቢ ነው። ምቀኛ ሆኖ ይመጣና ለምን ወደደችው? ለምን አስቀናችኋት ልጄን ብሎ ያበላሸዋል ማለት ነው። እና ብዙ አይነት ነገር ማለት ይቻላል። ለማንኛውም ስለ ነበረ ሰዓቱ ላይ የአምላካችን ስም የተመሰገነ ይሁን። እግዚአብሔር አምላክ ሰላሚ መንፈስን አጠቃላይ መተትን በሙሉ ከኛ ያርቅልን። ስገዱ፣ ጹሙ፣ ጸልዩ፣ ቅዱስ ቁርባን ተቀበሉ፣ አስራት አውጡ፣ ጸሎት ቤት ስሩ። ከዛ ደግሞ የሰውን ነገር አትመኙ። አሜን።